እንቅልፍ የማታገኝ ነፃነት የራቃት ያች የስደተኛ ባህር የጠበቃት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ነገር በአዲስ ግጥም መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወሉ መልዕክት በመጫን ቤተሰብ ሆኑ፣ ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩኝ ማለት ነው። ዛሬ የመጣሁትኝን አንቺ ስደተኛ በሚል ምርጥ ግጥም መጥቻለሁ ማለት ነው። ሼር አድርጉ። ይህ ድረስ ለአንቺ ነው። አንቺ ስደተኛ ቆርጠሽ ቆርጠሽ የዘመትሽው ረጅሙን ጉዞ፣ መንገድሽ በሙሉ እሾህ ተጎዝጉዞ፣ አእምሮሽ ናፍቆትን ትዝታን አርግዞ፣ በሰላም ተመለሽ ልብሽ ጥሩ አጌዳ እጅሽ ገንዘብ ይዞ፣ አላህ ያስደስትሽ ድካምሽን ክሶ ሀዘንሽን ሰርዞ፣ ህይወትሽን ሳቅ ይሁን መከፋት መታረዝ ስቃይ ተደልዞ። አንቺ ማለት እኮ በምትደጉሚያቸው የሚጠፋ ስምሽ በተጠጋሻቸው የሚሰበር ቅስምሽ፣ ራስሽን ትተሽ ለሌላ የምትኖሪ፣ ለተራበው ሁሉ ቀለብ የምትሰፍራ፣ ማንም ምንም ቢልሽ የማታሳፍራ፣ ግን የዋህነትሽ በጣም በጣም ግን የዋህነትሽ በጣም ስለበዛ ሁሉም ሰው ተጠቅመሽ የጣለሽ ወደዛ። ከረሃብ ያደንሹ የሚያይሽ የሚያውሽ ዋዛ በዋዛ ንጹህ መስሎሽ ንጹህ መስሎ ቅርቦሽ በምላሱ ዋሽቶ የገዛሽ እለታ ያርችን ስልክ ዘግቶ አላማው ሲሰካ የሚጠፋ ሸሽቶ ሌላን እንዳታመኝ አንቺን አበላሽቶ ሁሌ የማይረሳ መጥፎ ስራ ሰርቶ እሱ ግን በድብቅ ህይወቱን መስርቶ፣ ከአጭ ገንዘብ ዘርፎ ንጹህ ሀብት አፍርቶ፣ በማይሆን አላማ አንቺን አሳስቶ፣ ተጨባጭ በሌለው በነገር ቀስቶ፣ ይገርማል ጭካኔው የዚህ ህሴ የከፋል፣ ልቧ አልበቃው ብሎ ገንዘብም ይዘርፋል፣ በዚያ ሁለቱንም ያራረህራሄ ይዞባት ይጠፋል። ለማንኛውም ግን መለወጥ ከፈለሽ ከሀገር የወጣሽ ችግር መከራውን ነፍቆቱን የቀጣሽ፣ እቅድሽ ተሳክቶ አላህ ሰላም ያምጣሽ፣ የስኬት ሰዋር ጌታች ያጣጣሽ፣ አትንከራተቺ ምን ምን ነው ምን በወጣሽ። ለአንቺ የምንመኘውን ልመርቅ አሚንበይ አላህ ነው ፈጻሚው በደስታ ተቀበይ። ከትናንት እስካሁን በጣም ስለማወቅሽ፣ አሜን በይህቴ እስኪ ልመርቅሽ። በሄድሽበት መንገድ እግርሽ በረገጠው፣ ባለሽበት ቦታ ልብሽ በመረጠው፣ እየተሻለ ይቅናሽ በሁሉም አቅጣጫ። ወርቅ ይነስንስበት የአንቺ መቀመጫ። መልካም ይሁንልሽ ይክፍት ማምለጫ። ተርሱና ይሁን የአንቺ መግለጫ። አንቺን ከፍ ስትይ ምቀኛሽ ይንጫጫ፣ የበደለሽ ሁሉ ይሁን መውጣጫ። ረግጠሽ ውጪ ወደ ስኬት ታራ፣ ጠላት ይከስምንበት የሸረበው ሴራ። አሜን በይ ከፊትሽ ከኋላሽ ጎንሽ ግራ ቀኙ፣ የሚያስደስት ነገር አይኖችሽ ይጉብኙ። ልብሽ አእምሮሽ ጋር ሰላምን ይመኙ ሊዘረጉ እጆችሽ ወርቅ አልማዝ ያግኙ። አንገትሽ ጌጣጌጥ ወርቅ ይሰቀልበት በአይፎን ተሸፈኙ ሚቃም ደርሚበት። አሜን በይ ጤና ሰላምሽ አንድ ምሳ ያጓድድ ከመጥፎ ጓደኛ አንቺን ከሚበድል በጸጋው በእዝነቱ ፈጣሪ ሰው አንቺን ከፍ አድርጎ ጠላትሽ ወሩ ወረውሮ ደስታ ይለግስሽ የተሻለ ኑሮ፣ ሰላም ግቢ ሀገርሽ፣ ስደት ላንቺ ይብቃሽ። በረካው ውስጥሽ፣ በቤትሽ በቃሽ። እንቅልፍ የማታገኝ ነጻነት የራቃት! ያቺን ስደተኛ አላህ ይጠብቃት። የተረሳችን ነፍስ አላህ ነው የሚያውቃት። ደከመኝ የማትል የምትሰራታ ገታ ገንዘብ ለማግኘት ከስንቱ ተዋክታ ቀን ስትለፋ ውላ ሌሊት የማትተኛ አላህ አንቺ ይሁን አንቺ ስደተኛ። ክብር ይገባሻል፣ አንቺ አላህን ፈርተሽ የምትሰግጂና የምትጾሚ እህት። ክብር ይገባሻል፣ አንቺ ሂጃብሽን አስተካክለሽ የምትለብሽ ብልህና ራስሽን ጠባቂ ሴት። ክብር ይገባሻል፣ አንቺ አንባቢ የተማርሽ ሴት። ክብር ይገባሻል አንቺ ለጋስ እውነተኛ ደራ ጠባቂ እና ታማኝ ሴት ክብር ይገባሻል። አንቺ ትግስት ከአላህ ምንዳ የምትጠብቂ የምትጣበቂ በጸጸት ወደርሱ የምትመለሺ ሴት ክብር ይገባሻል። አንቺ አላህ የምታውሺ የምታመሰግኒ ዘወትር የምትመኙ ክብር ይገባሻል። አንቺ የአስያ የመሬምና የመሪምና የኸዲጃ ፈለግ የተከተልሽ ሴት ክብር ይገባሻል። አንቺ የጀግኖች የወንዶች እናት ክብር ይገባሻል። አንቺ መልካም ሴቶች ተንከባካቢ፣ አሳዳቢ ሴት ክብር ይገባሻል። አንቺ አላህ የተቀደሱ ወሰኖች የማታለፊና ከከላላቸው ነገሮች የምትርቂ ሴት ክብር ይገባሻል። ክብር ይገባሻል። ይህች ናት ቆንጆ ሴት። እናትህ ጋር ደውለ እማ ምን ይዤ ልምጣ ስትል ስትላት፣ ምንም ልጄ አንተ ብቻ አላህ በሰላም ያምጣልህ በሰላም ግባ። ምናልባት እኮ የሆነ የቸገረ የፈለገችው ነገር አለ፣ ግን ሁሉም አለ። ኡሚ ያሩሂ ባለቤትህ ጋር ደውለ ሁቤ ምን ይዤ ልምጣ፣ ያሰበችውን ነግራ ሌላ ገና ታስባለች እ አምጣ ነው ብቻ ግን ደግሞ አለች የእናት ምትክ የሆነች ምታዝን ሰላም ግባልኝ ብቻ ብትል ንግስት ወንድሞቼ አላህ እንደዚህ አይነት ምርጥ ሷልኝ ንግስት እስታቸው ይስጠን። አላህ የምትፈራ ለእውነተኛ ያደረች የሱናዋ ባለቤት ባለቤት በኢማን ያበበች ሶላቷን የምትሰግድ ከዝሙት የራቀች አደው ተላብሶ በሃያ ያጌጠች በኒቃም ተውባ አሪያ ይሆነች በሰለፊ መንሃጅ ተውባ የፈካች ለውሬ ዛዛታ ምንም ቦታ የላት ለቀልድ ለጨዋታ እንዲሁም ለሀሜት የማትቀያየር እንደ አየር ንብረት ከፊትና የራቀች ዱንያ የማይገዛት የተውሂድ አርበኛ የጽናት ባለቤት ለእውቀት የምትነፋ ታታሪ ጀግና ናት። ዲኗን ለመረዳት በሀቅ ላይ ለመጽናት በየቂን ላይ ሆና አላህ ለመገዛት ልፋቷ አለሱ ነው። እሷስ ሌላ አያምራት እችናት ናት ቆንጆዋ ውበት የተረፋት ሜካፕ ምናምን ፋሽን የማይደንቃት ደስተኛ ስኬትም አስተዋይ ናባም ሴት የቆንጆ ቆንጆ የዓለም ተምሳሌት ነፍስ የተመከሪ የእሳት የእሳት ማገዶ ሆንሽ እንዳትቀሪ ስሜትሽ ናግኝች በዱንያ ስትኖሪ በሸሪያ ልጓም አትበቀሽ ሳታሰሪ ዱንያ ታልፋለች እንድትቸገሪ ቁርአን ነግሮሻል የሆነው አብሳሪ መክረሹ አልፈዋል ይህኝ አስፈራሪ የረሱል ቁንጆች የሆኑ ተከባሪ ነገ በአኼራ ወዳንቺ ጠሪ ሸፊአል ሆኖሽ በጌታ ጥሪ ፈቃድ

እንደምን አላችሁ የስደት ፍሬዎች ድንን ለማወቅ ቀን ማታ አለፊዎች የአላህ ራህመት ሁሌ ከደጃችሁ ሰላም ተመኘሁ ለሱና ወዳጆች የስደት እህቴ በዲንታ ነጸጪ ሽርክ እና ቢዲያ ጠንቀቅ ወቂ ኸይር በማብዛት ከሙንከር አራቂ በሰው ሀገር ኑሯ ዲኗን ያከበረች እንቁ የሱና ሰው በጅልባቢ ሆነች እውቀትና አደብ በላይኛው ጀመረች፣ አቤት ማማሯ በስንቱ ተከበረች፣ አቤት ማማሯ በስንቱ ተከበረች። ታግሰሽ አለፊ ብዙ አትከፊ፣ ሀገር ስትገቢ አቁም እንዳይለላ፣ አቤት አቤት አቤት ካለፉት ስህተት አሁን ተመከሪ፣ ቀን ማታ ለጌታሽ በዱአ ጠንክሪ። እስቲ ቃማ እንዲኖር ሰዎችና ትፍሪ፣ አላህ እያለሽ አይዞሽ አትደንብሪ። ፈተና ቢበዛ ሁሉ ነው አላፊ፣ ታግሰሽ እለፊ ብዙት ትከፊ፣ ሀገሬ ስትገቢ አቋም እንዳይላላ ጣፍ አድርገሽ ያይሽ ኢየሱስ ነው ካላ፣ አላህ ነው ጠባቂሽ ሚሆንሽ ከለላ። አላህ ነው ጠባቂሽ ሚሆንሽ ከለላ። አመሰግናለሁ። ቪዲዮውን ላይክ ሼር አድርጉ። ባይ ባይ